ሰብስክራይብ በማድረግ ቤተሰብ ይሁኑ። ትልቁ ስድብ በእስልምና የሚባለው እናትና አባቱን አንድ ሰው ትልቁ ስድብ ተብሎ የሚነገረው ምንድነው? እፍ ብሎ መሳደብ ነው። እናት አባት ሲሞትባቸው በጣም ታዚያውን ያጠብቃሉ። ከዛ ይጠየቁ ነበር ለምንድነው እንደዚህ ጥብቅ የምታደርጉት ሲባሉ ምንድነው የሚሉት? አንዱ የጀነት በሬ ስለተቆለፈብኝ ነው ይላሉ። ምግብ ቤት ስንገባ እኔ ካልከፈርኩ፣ እኔ ካልከፈርኩ ብያልን እየተደባደበን? እናታችን አባታችን ሽንኩርት ለመግዛት ቂያማ የምናቆም ከሆነ ይሄ ኸይረኛ ሰው አይደለም፣ ሸረኛ ሰው ነው። መንገድ ላይ ስትሄድ እናትን መቅደም የሚፈቀድበት ፊት ለፊት እሾክ ካለ እሷን ከሚወጋ ትንኒጋን ብለ እንጂ መቅደም አትችልም። ብስሚላሂ ረሕማን ረሒም አልሐምዱ ሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ መን ዑርሲለ ራሕመተ ልልዓለሚን ነብይና ወኡስታዙና ወቁድወቱና ወዓላ አሊሂ ወአስሓቢሂ

የአላህ ከላምን ባዳመጡ ጊዜ ከነበራቸው የኢማን ደረጃ ከነበራቸው የልባቸው መቁሸሽ የተነሳ ወደ ተሻለ ጥሩ አስተሳሰብ ወደ ተሻለ ጥሩ ንግግር ወደ ተሻለ ጥሩ ደረጃ የሚሄዱበት የሰው ልጆች ሁሉ መድኃኒት የሆነው የሰው ልጆች ሁሉ መመሪያ የሆነው ተራራ ላይ ቢወርድ ኖሮ ተራራን የሚያቀልጠው ይህ ቁርአን ነው። ወኢዛ ቱልየት አለይህም አያቱሁም ዛደትሁም ኢማንን። ትክክለኛ የአላህ ባሪያዎች የሚባሉት የአላህ ቁርአን በተነበበላቸው ጊዜ ዛደትሁም ኢማንን ኢማናቸው ይጨምራል። ከምንም በላይ ልባቸውን የሚሰበስበው ከምንም በላይ ወደ ተሻለ ህይወት የሚመራቸው የተከበረው የአላህ ቃል ነው። የአላህ ቃል መቼም አዲስ ነው። ሰዎች ዘፈን ያወጣሉ፣ ለሆነ ጊዜ ዘፈኑ ያልቃል። ሰዎች ለሆነ ጊዜ ቆንጆ ግጥም ይገጥማሉ ለሆነ ጊዜ ግጥሙ ያልቃል። ሰዎች በሆነ ጊዜ የሆነ ስነ ጽሁፍ ይጽፋሉ በሆነች ጊዜ ያ ስነ ጽሁፍ ያልቃል። ቁርአን ግን ሁሌም አዲስ ነው አለመቅራታችን አለመቅረባችን እንጂ ቁርአን ሰዎች በቀረቡ ቁጥር ፍቅራቸው እየጨመረ ግንኙነታቸው እየጨመረ ነው የሚሄደው ምክንያቱም ሰዎች ቁርአንን ባገኙ ቁጥር ከጌታቸው ጋር ንግግር እያደረጉ ነው ለዚህ ነው ቁርአን በተቀራ ጊዜ አንሲቱን ያለው ጸጥ በሉን የተባለው። ቁርአን እየተቀራ ወሬ ስለማይቀጥል፣ ቁርአን እየተቀራ ስብሰባ ስለሌለ፣ ቁርአን በተቀራ ጊዜ ምን ጊዜም ጸጥ ማለት እንዳለብን ነው አላህ በተከበረው ቃል ያስተማረን። እኔንም እናንተንም ነገ የወመል ቂያማ ሸፋ ከሚሆኑት የቁርአን ቤተሰቦች አላህ ያደርገን። ቁርአን ለልጆቻችን ትተንላቸው የምንሄደው ትልቁ እርሳችን ነው። ትልቁ ለልጆቻችን የምንተውላቸው ቁርአን ነው። ቁርአን ያስተማረንና አባቱን በምን መልኩ መከተል እንዳለበት፣ እናቱን እንዴት አድርጎ ማክበር እንዳለበት ቁርአን ያስተማረው። ፊዚክሱንም አይተናል፣ ኬሚስትሩንም አይተናል፣ እንግሊዙንም አይተናል። ሁሉም ትምህርት እዚህ ያልቆጠረ ሰው የለም። ነገር ግን ከእናቱ ጋር ጥሩ ግንኙነት እንዲያሳልፍ ከአባቱ ጋር ጥሩ ግንኙነት እንዲያሳልፍ ያስተማረ ቁርአን ብቻና ብቻ ነው። አላህ በተከበረው ቃል ምን ይላል? ወአዕብዱ ላህ ወላ ቱሽሪኩ ቢሂ ሸይአን ይላል ላ። አላህን ጌታችሁን ብቻ አምልኩት፣ በሱ ላይ ቅንጣት ያክል እንዳታጋሩ አለና ወቢልዋሊደይን ኢሕሳን አለ። ለእናትና ለአባቶቻችሁ ወይም ለወላጆቻችሁ መልካም ዋሉላቸው ይላል አላህ ኢማ የብሉገን ኢንደከል ኪበረ አሐዱሁማ አው ኪላሁማ እናታችሁ ወይም አባታችሁ ከሁለት አንዳቸው በህይወት አላህ ገጥሟችሁ በእናንተ ዘንድ አብራችሁ የመገናኘት እድል ካገኛችሁ? فلا تقل لهما أفٍ ይሄ ኬሚስትሪ ላይ ያለው በጣም የሚያጅብ ነው። የትኛውም ሳይንቲስት ይሄን አላስተማርም። አላህ سبحانه ወተዓላ የታላቁ عرش ባለቤት የሆነ ጌታ ግን ከራሱ ሐቅ ቀጥሎ በእናቶቻችን ላይ እንዴት መኖር እንዳለብን? በአባቶቻችን ላይ እንዴት መኗኗር እንዳለብን የሚገርም ምክር ነው የነገረን። እንዲህ እንዲበላቸው እኮ አይደለም። የተለያየ የምናሳያቸው አክሽን አይደለም እኮ ለእናት ለአባቶቻችን። ትልቁ ስድብ በእስልምና የሚባለው እናትና አባቱን አንድ ሰው ትልቁ ስድብ ተብሎ የሚነገረው ምንድን ነው? ኡፍ ብሎ መሳደብ ነው። ኡፍ ደግሞ ለእኛ ትንሹ አይደለች። ኡፍ ብለን መሳደቡ በስልምና ትልቅ ወንጀል እሱ ነው ለእናትና ለአባት ፈላ ተቁለሁማ ኡፍን፣ ኡፍ እንዳትላቸው። ወላ ተነሐሩሁማ፣ እንዳታመናጭቃቸው። ወቁለሁማ ቀውለን ከሪማ፣ ጥሩ የሆነ ንግግር ተናገራቸው። አቤት ባባ፣ አቤት ኡሚ፣ አልሰማሁም፣ ይቅርታ እያልክ ልትሞት የደረሰች ዶሮ መስለህ እንጂ እናትና አባት ጋር መቅረብ ያለብህ የመኪና ቁልፍ ይዣለሁ ብለህ፣ ዲግሪ ይዣለሁ ብለህ፣ ማስተር ይዣለሁ ብለህ፣ ዲፕሎም ይዣለሁ ብለህ ወይም በሰፈሩ ታዋቂ ሰው ነኝ ብለህ ወይም ቤተሰቡን በተሰቡን የማስተዳድረው እኔ ነኝ ብለህ እነሱ ፊት በልጠ መገኘት ሓራም ነው። አባትህ አንተም የቤት ውጪ ወጪ ለመጠየቅ አንተም መጠየቅ የለበትም አንተም የሱቃነህ። ዛሬ የጠፋው ይሄ ነው። አባት በአባትነቱ ካልተከበረ ረሕመት አይወርድም። እናት በእናትነቷ ካልተከበረች ረሕመት አይወርድም። ወላሂ ሰላታችንም ተቀባይነት የለውም። እናት ጃዕር ታስቀራለች በስልብና አባት ጀሃድ ያስቀራል በስልምና። ሊዘምት የነበረ ሰሃባ ፍቃዱልኝ ወደ ጀሃድ እንደወጣ ሲላቸው እናቱ ወይ አባት በህይወት አለ ሲሉት፣ አዋሉ ሲላቸው ምን አሉት? ሂድና ከነሱ ጋር ታገላሉት፣ ጀሃድ አልፈቅድልህም ነው ያሉት። የታለች ኡሚ የታ አለ ባባ? እዛ አገር ቤት ያሉት እናቶቻችን ሁለት አይነት ነጠላ ጫማ የሚለብሱት መቼን ያስታወስናቸው? ለአረፋ አስታውሰን ጀነት ልንገባ በሆነ ጊዜ ሄደን ጀነት ልንገባ አላህ ትልቅ የሆነ ብርቅ ነገር ሰጥቶን እማንጠቀምባቸው ከሆነ በጣም ከባድ ነው። ሰሃቦች አባትና ሚስት ሲሞትባቸው ታዚያቸው ቀላል ነው። ልጅ ሲሞትባቸው ታዚያቸው ቀላል ነው። እናት አባት ሲሞትባቸው በጣም ታዚያውን ያጠብቃሉ። ከዛ ይጠየቁ ነበር። ለምንድን ነው እንደዚህ ጥብቅ የምታደርጉት? ሲባሉ ምንድን ነው የሚሉት? አንዱ የጀነት በር ስለተቆለፈብኝ ይላሉ።

ትልቅ ሰው የሚባለው ለእናት ለአባቱ ቤተሰቦቹን የሚያስደስት ነው። ምግብ ቤት ስንገባ እኔ ካልከፈርኩ እኔ ካልከፈርኩ ብያለን እየተደባደብን እናታችን አባታችን ሽንኩርት ለመግዛት ቅያማ የምናቆም ከሆነ ይሄ ኸይረኛ ሰው አይደለም፣ ሸረኛ ሰው ነው። ሆቴል ላይ እየተደባደብን ምን ከፍል ሰዎች ወላሂ ሸረኞች። እኛንን ስጋ የሚባል ሽታ የማያገኙ ያሉ ቤተሰቦቻችን በቤተሰብ በመብራትና በውሃ እየተቸገሩ ያሉ ቤተሰቦቻችን ትተናቸው ጓደኞቻችን ለመጋበዝ አንደኛ የምንውጣ ከሆነ እጅ ምንጠማዘዝ ከሆነ የስተኽፉነ ሚነናስ ወላ የስተኽፉነ ሚነላህ ከሰው ነው እንጂ የደበቅነው፣ ከአላህ ግን ማንም አልደበቀም። ማናችንም የደበቅ ነው የለም። ወደ አርስቱ ስመጣላችሁ አላሁ ተዓላ ወላ ተቁለሁማ ኡፍ ወላ ተነሐሩሁማ ኡፍ፣ እንዳትሏቸው እንዳታመናጭቋቸው። ወቁለሁማ ቀውለን ከሪማ ጥሩ ንግግር ተናገሯቸው። ተናንሰ ሀታ ዕለሞች ምን አሉ? መንገድ ላይ ስትሄድ እናትን መቅደም የሚፈቀድበት ፊት ለፊት እሾክ ካለ እሷን ከሚወጋትን ኒጋኝ ብለህ እንጂ መቅደም አትችልም። አደጋ የሚደርስ ከሆነ እኔ ላይ ድረስ እንጂ እሷ ላይ ሊደርስ አይገባም ብለህ ነው ማስቀደም ያለብን። አደጋ የሚደርስ ከሆነ እኔ ላይ እቅደም እንጂ አባቴ ላይ ሊቀደም አይገባም ብለን ነው እ መሄድ ያለብን። እናትና አባቶቻችን በቃላት እንኳን መቅደም አይፈቀድም።

የሰርግ ውበቶች፣ የመዝጊድ ውበቶች፣ የሽምግልና ውበቶች አባቶቻችን ናቸው። ብዙ አባቶች የሚገርመው በኢትዮጵያ አቆጣጠር በ2013 ብዙ አባቶች ነው የሞቱት። አብዛኛው የሞቱት አባቶች ናቸው። ድንገት ቀብርም የሸኘ ናቸው ካሉ አሁንም ደግሞ አጠገባችን የተቀመጡ ቤተሰቦቻችን እናታችን ካለች ይህን ዱዓ አድርጉላቸው ይላል። አላሁ ተዓላ ነው ያለው የግድ በአረብኛው በቁርአኑ ባለው ብቻ አይደለም። በአማርኛም ቢሆን ይህን ዱዓ አድርጉላቸው። ምንድነው ዱዓው? ወቁር ረቢ ረህሙሁማ፣ ጌታ ወይ እዘንላቸው። ከማ ረባያኒ ሰጊራ፣ ሕፃን እንዳለው እንዳዘኑልኝ እዘንላቸው። አዎ ጡት ጡቷን ነክሰን ነበረ፣ ጸጉሯን ነጭተን ነበረ፣ ሌሊት ስምንት ሰዓት ገፍትረን ነበረ። ለሰርግ ሄደችበትን ልብሷንም እኮ ሸንተንበት ነበረ። ያን ህይወት አስታውሰ ከሞቱም እንዱ አድርግላቸው። ካሉ ን ድ አድርግላቸው። ወቁር ረቢ ረሐሙሁማ ከማ ረባያኒ ሰጊራ፣ ጌታዬ በልጅነቴ እንዳዘኑልኝ አንተም ደግሞ ቀብሬ ዱዋልና አባቴ፣ የተሻለ ቤት አድርግለት አንተው ማሮ በላቸው። አንተ መስጊድ ገብተ ዱአ አድርገ፣ አባት ቀብር ካለ አልሞተም። አባት ለምን ሱቁ አንተነ አንተ የአባትህ ሱቅ ነህ። አንተ ዱዓ እያረግ መልካም ሥራ እየሠራ እናት ቀብር ከተኛች አልሞተችም። የሞተቹ ዱዓ የሚያደረግላት እጁን የሚዘረጋ ልጅ አጣች። ቀን ነው የሞተ አባታችን መቼ ነው እጁን ዘርግቶ ጌታ ይዘንላቸው በልጅነት እንዳዘኑልኝ ብለ ያደረክ ጊዜ አልሞተችም እናት። አላህ ገንዘብ ሰጥቶ ጉድጓድ ካስቆፈርክላት ውሃ ከቆፈርክላት አልሞተችም እናትህ። አንድ ቁርአን አንዋር መስጊድ ጋር ሄደህ በመቶ ብር ገዝተህ አንድ የተቸገረ መስጊድ አንድ ቁርአን ብትሰጥ አልሞተችም እናትህ። ለምን አንተ የእሷ ቃነ፣ አንተ የእሱ ቃነ። ይሄ እንግዲህ ቀብር ከሄዱ ነው ካሉ ግን፣ ምን ያህል ወንድሞቼ ከእናትና ከአባቶቻችን ጋር ግንኙነት አለን? ስናገባ ምን ያህል እናማክራቸዋለን? ቤት ስንሰራ ምን ያህል እናማክራቸዋለን? ምን ያህልስ ጓደኛ አድርገናቸዋል? እንዴት ተደርጎ ነው ጀነት የሚገባው? የአላህ ጀነት አይደለም። የሀብታም ቤት መግባት ውድ አይደል እንዴ? ስንት ዘበኛ አይደል እንዴ ያለው? የሀብታም ቤት መግባት ከላይ ዘበኛ አለ፣ መሀል ላይ ሽቦ አለ፣ ከታች ግቢው አጠገብ ሶስቱ ውሻ አለ። እንዴት ትገባለህ እዚህ አይነት ግቢ? የአላህ ጀነት ደግሞ ውድ ናት። ጎንበስ ቀና እያልን እየቀራን ከእናታችን ከአባታችን ግንኙነት ከሌለን፣ አማክረው ናባባ በለው፣ ምን ጭንቃለ በለው። ገንዘብ ካለ አካውንት ክፈትለት አንተ እንዳይጠይቀ፣ አባት ለማኝ አይደለም። ደስ ይበለው። ክፈትለት ውሰድ በለው የፈለግከ ውሰድ በለው መሰደቅ ፈለገ አንተም ማስፈቀድ የለበትም። ይሰድቀው በአካውንት ከትችላሉ በለው መኮፈሳችንን ማንሳት አለብን። ይሄ ገንዘብ የኔ ነው አትበል። እኔ የሱ ቃል ገንዘብ የኔ የሱ ማለት ያለብን እናትን በአንተ እንዳትሳቀቅ። ለዚህ ነው ምን ይባላል ነቢዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩ ማንም ሰው በዱንያ ላይ የሚቀጣው ቅጣት አላህ ለየውመል ቂያማ ያቆይለታል ሊሆ መልቅያማ ያዘገይለታል። በእናትና በአባቱ የሠራው ግፍስ ይቀር እሱ በዱንያም ያገኘዋል። ዱንያ ላይም እዚህም ያገኘዋል። እናቱን ሲያሰቃይ የነበረ የሚያሰቃይ ልጅ አላህ ይሰጠዋል። ቂብላው የምታጠፋ ሚስት አላህ ይሰጠዋል። ናግባ ናውጣ የቴርክ እንዳትቀነሳ እንዳትቀመጥ የምትል ሚስት ይሰጠዋል። ቂብላ ሁሉ ሚስቱ ትሆናለች ማለት ነው። ወደኋላ መመለስ ያስፈልጋል፣ ይህ ሙሲባ እንዳይመጣብን። ዛሬ ወደ አላህ መመለስ አለብን። እናቶቻችን ጓደኛ ማድረግ አለብን። ከማንም በላይ ከመስጊድ ኢማም ከዓለም ዑለማ ሁሉ ላንተ በላጭ እናት ናት። ቶሎ ሌላው ትልቅ በዱንያ ላይ ትልቅ ቦታ የሰጣቸው አላህ ዑለሞችን አይደለም። ከዑለማ በላይ ላንተ ትልቁ ዑለማ እናት ናት። ከዑለማ በላይ ላንተ ትልቁ አባት ነው። ካባት ከእናቶቻችን ጋር የምናሳልፋቸው ሂደቶች ከዚህ ጀምሮ መስተካከል አለበት። ማን አለን? ማንም ሀብት የለንም። ሀብታችን እነሱ ናቸው። የቤት ውበቶች፣ የለቅሶ ቤት ውበቶች፣ የሰርግ ውበቶች፣ የማንኛውም የቤታችን እንቅስቃሴ ሁሉ ውበቶች እናትና አባቶቻችን ናቸው። ሄደን ድዋ መቀበል መዘየር። አንዳንዱ ሰው በጣም የሚያሳዝነኝ እንዳየሁት እናት እንዴት ናቸው አባት እንዴት ናቸው ሲባል፣ ወላሂ ከትዳር ጋር በጣም ከባድ ነው እናትና አባት መዘየር ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን አገባን እንጂ መጀነት ገባንኛ፣ ጊዜያዊ መደሰቻ ቦታ ነው። ነው እንዴት? እናቱን ጥሎ ሚስትን የሚያክል ትናንት ማቀል አካል ጋር ቁጭ ብሎ እናቱ መርሳት አለበት? እን እናቱን ለመዘየር ሚስቱን ማስፈቀድ አለበት? እን እናቱ ጋር ለመተኛት ሚስቱን ማስቀደም አለበት? እንዴ ሚስትም ሌላ ሀቅ አላት፣ አንተም ሌላ ሀቅ አለ። ዋናው ሀቃችን ግን ሊረሳ አይገባ። ቤተሰቦቻችን ርቀናቸዋል። ቤተሰቦቻችን እያወያየን አይደለም። እናት አባቶቻችን ተሸማቀው ነው ያሉት። ኢላ ማን ረሂመ ረቢ ሁሉም ማለቴ አይደለም። አላህ ያዘነላቸው ወጣቶች አሉ። አላህ ያዘነላቸው ወቶቻችን አሉ። ሁሉም ማለቴ ግን አይደለም። አሁን ግን ካለንበት ሂደት አንጻር እናትና አባቶቻችን ወላሂ ተዘንግተዋሉ። ማን ይናገርላቸው? ማን ያወራላቸው? ሁላችንም የመጣ ነው ከነሱ ነው። መሰረታችን እነሱ ናቸው። ትልቁን አጅር ለማግኘት የተስተካከለ ሀያት የሚፈልግ ሰው ካለ ማንንም እንዳትከጅል፣ እናትን ብቻ ከጅላት፣ አባትም ብቻ ከጅላቸው፣ አቤት በለው። አንድ ሙስና የለመደ ሰው ሚሊዮን ብር ብትሰጠው ላይስቅ ይችላል። እናት በአንድ ኪሎ ቡና ነው አይደል እንዴ? ቀልቧ የሚከፈተው የሆነ ካፒታል ይሄን ካላመጣ እኮ አትልም። እናት አባት ይሄን አይሉም። ከምንም በላይ ትልቁ ሀብታቸው አንተነህ። እናዋያቸው፣ እንጠይቃቸው የጤና ችግር ካለ ቶሎ ስልክን ዘግተሮ ጠና አላቸው። ውሰድና አስመርምራቸው። እንዴ እነሹ የሚበላት እንዴ እነ ባባ በለው። በመጥፋት የቀርብላችሁ ከሆነ ዛሬ ከእናንተ ጋር ነው ማድሮ በላቸው። አጠገባቸው ቁጭ በል፣ አብረሻይ ጠጣ፣ አብረ ቡና ጠጣ። አዋያቸው፣ በደንብያቸው። የደረስክበትን ነገር ሁሉ አማክራቸው። ምን ትይኛለ በለ፣ ምን ትለኛለ በለ፣ ጠይቃቸው። ይሄ እዚህ እኛ ተስማምተን የሰጠናቸው ደረጃ አይደለም፣ አላህ የሰጣቸው ደረጃ ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም አባትና እናት ልዩ የሆነ መስተንግዶ ጀነት ላይ ያዘጋጅላቸዋል አሉ። ሲያዘጋጅላቸው ምን ብለው ይጠይቃሉ? ጌታችን ሆይ እኛ ሰላታችንም እናውቀዋለን፣ ጾማችንም እናውቀዋለን። በየትኛው መልካም ስራ ነው ጌታችን ይሄን ያዘጋጀን ጀነት ይላሉ። በጣም የሚያጅበው? እነሱ ከሞቱ በኋላ የልጃቸው ሰደቃ፣ የልጃቸው ሰላት፣ የልጃቸው ጾም፣ የልጃቸው በመልካም ማዘዝ፣ የልጃቸው ከመጥፎ መከልከል፣ ልጆቹን ለዚህ ያበቃላቸው የዚህ አጅር ትስብስብ ይህንን ሽልማት አላህ አዘጋጅቶላችሁ ነው ብሎ የልጆቻችሁ ሽልማት ነው ይሏቸዋል። አላህ ከነሱ ያርገን። የዚህ አይነት ልጅ አላህ ይስጠን። ሳሊህ ተቂ የሆነ ልጅ አላህ ይስጠን። የተበላሸ ትውልድ ይባላል የተበላሸ ትውልድ እያልን መናገሩ መፍትሄ አይደለም። እኔ ቤተሰብ አምስት ሰው ሊኖር ይችላል። አንተ ቤተሰብ ሶስት ሊኖር ይችላል። አንተ ቤተሰብ ደግሞ አስር ቤተሰብ ሊሆን ይችላል። እኛ ከተወያየን ማን ያስተካክለዋል? አላህ በተከበረው ቃራል ቁርአን ምን ይላል? ان الله لا يغير ما بقوم حتى يغيروا ما بانفسهم አላህ አንድን ነገር በሰዎች አይለውጥም ሰዎች ራሳቸው ካልለወጡት ይላል። እኔሆን የማበላሸው እኔን የማስተካክለው? እኔኔ መጥፎ የነበርኩት እኔ ጥሩ መሆን የሚገባኝ ቢያንስ ዛሬ የሰማናት እንኳን ዓመት ሁለት ዓመት እናቶቻችን ይራቅን፣ ነገዳችሁ ዘይሯቸው አፉ ወይም በላት ባታጠፋም። ብትከድማትም ብትከድማት ምን አጎደልኩብሽ እናቴ በላት፣ አቆላም ጠጥራት። ብዙን ጊዜ ጥሩ ዱንያ የያዘች እናት ናት ኡሚ ማሚ ተብላ የምትጠራው። የግድ እናታችን ክላክስ እያደረገች። ግቢ የማስከፈት ደረጃ ባደርስም እናት እናት ናት። የእናት ትንሽ የለም፣ የአባት ትንሽ የለም። ምን ጊዜም ደረጃቸው ከፍ ያለ ነው። ምን ጊዜም የማንም ደረጃ ይወርዳል፣ ዝቅ ይላል፣ ከፍ ይላል። አላህ አላህ እኮ በጣም የሚያጅቦ የሌላ እምነት ተከታይ እንኳን እናት ብትሆን አላህ ወሳሂብሁማ ፊ ዱንያ ማዕሩፍ አለ። በዱንያ ጉዳይ ላይ በደንብ አድርገህ ከሷ ጋር ተኗኗር፣ እንዳይርባታለ ተንከባከባት ያመለከቹ ነገር ታምልክ አይመለከትህም። ለምን ለኩም ዲኑኩም ወሊየ ዲን፣ አንቺም በሃይማኖትሽ እኔም በሃይማኖቴ። አላህ ዘግቶታ። የሌላ ሃይማኖት እንኳን ተከታይ ብትሆን በዲኑ ላይ እስካልመጣችብህ ድረስ በዱንያ ጉዳይ ላይ ወሳሂብሁማ ፊዱንያ ማዕሩፋ፣ ሊረባት አይገባም፣ ሊጠማት አይገባም፣ ሕክምና ልታጣ አይገባም። በምንም ነገር አጠገቧ እንድንሆን አላህ ዞናል። ታዲያ ሙስሊም ስትሆን ደግሞ ሐቁ ይጨምራል። ሙስሊም ሲሆን አባታችን ሐቁ ይጨምራል። አላህ ያልቀነሰውን እኔ አልቀነሰም። አላህ የጨመረውን እንዳለን የምታወርደው። ስለዚህ ሁላችንም እንትና እንትና መባባል የለብንም። እንደ ድንገት እኔ ኤን አርስት ዛሬ መረጥኩት አንድ ጓደኛ ያለኝና እንደ በተቻለ መጠን የነገረኝ ነገር እንደሚደረገው ዳእዋ ትንሽ ብትቀይሩት አለ። የህግ ባለሙያ ነው ጠበቃ ነው። ብዙ ጉድ ይዟል። እንግዲህ ጠበቃ ዛሬ በጣም የሸመቀቀኝ ብሎ የነገረኝ ምንድነው፣ አባትና ልጅ ፍርድ ቤት ሲቆሙ አባቸው ደግሞ ሱብህ ቢያልሰገድክም ብሎ እኮ አባትና ልጅ ተካሰው እኮ አይደለም፣ ንብረቱ የኔ ነው የኔ ነው የኔ ነው የእኔ ነው ተባብሎ ነው። ማንም ግን በልቶ ወደ ቀብር ሄደ የለም፣ ሁሉም አስቀምጦ ነው የሄደው። አባትና ልጅ ፍርድ ቤት ከቀረበ፣ ልጅና እናት ፍርድ ቤት ከቀረበ ምን እንጠብቃለን? ምንም እንጠብቀው ነገር የለም። የግድ ግን መመለስ አለብን። ምንም እኛ ተስፋ የሚያስቆርጠን ነገር የለም። ከተነጋገሩ ወላሂ በረካ ነው። ካወሩ ተካፍሎ መኖር በረካ ነው። ነፍሴን ወድጄ ከኔ አይለፊ የሁሉ ብር ብለን እንጂ ተካፍለን ብንበላ አላህ ረሕመቱን ነው የሚያወርደው። የሁለት ሰው ምግብ ለአራት ሰው አለ የሚለው ሐዲሱ። የአራት ሰው ምግብ ለስድስት ሰው ነው እኮ የሚለው። አንተ አንተ ጋ ያለው ብዙ ቤተ ዘመድ ይኖርበታል፣ ጠማሆነ እንጂ የፈለገ ቋጣሪ ቢሆንም አንድ ሰው ስለ ቋጠረው ገንዘቡን አቅፋትም አላህ በአቋራጭ ይቀበለዋል። በአክም ቤት ይቀበለዋል። ወንበዴ ይልክበታል፣ ሽፍታ ይልክበታል፣ ይቀበሏል። አላህ እኔ በምወደው አውጣ ነው እንጂ አለ አላህ። መቀበል መንገዱ ብዙ ነው። ልክ የሁሉ መስኮት እንዳለው ነው መስጊዱ የሁሉ ይልክብሃል ማለት ነው። ግን በፍቅር አውጣ ለእናት፣ በፍቅር አውጣ ለሚስት፣ በፍቅር አውጣ ለልጆች፣ በፍቅር አውጣ ለቤተ ዘመዶች ያሉ አላህ ከዚህ አንጻር ነው። ስለዚህ ሁላችንም ካበላሸንም ከነፍሳችንና ከሼጣን ነው ካስተካከልንም ማስተካከልን እንድንጨምርበት በሚል ነውና ይሄ ሁሉ ነገር ከተሰማ ነገም ይኸው አካል ነው ወደ ፍርድ ቤት የሚሄደው። እኛ ፍርድ ቤት ያስፈልገናል። ያላህ ባሪያዎች አሉ ሊዳኙናል። እዛ ሄደ መጨቃጨቅ ያስፈልግም። ሰው ኮፍያችን ሲያሽማቀቃ ሒጃባን ሲያሽማቀቃ እስልምናችን ሲያሽማቀቃ፣ ቁል መታ ዱንያ ቀሊል ብለን ልባችን ማሳመን ያስፈልጋል። በቃ እቺ ዱንያ ትንሿ ናት። ትንሽ ናት፣ አላህ ያለው መጠቀሚያችሁ ናት። በሚገርም ምሳሌ ነው አላህ ዱንያን የመሰላት አንድ ሰው ጻያ አቃጥሎት ጻያ ለማብረር ቦታ ይቀመጣል። ከዛ ተነስተው ይዳን ያሉት እቺ ነው ዱንያ ረሱል ተረሱል ሰለላሁ ዐለይሂ ወሰለም እችም ትንሽ ወት ግን ነግደው ነግደውባት ሄደዋሉ። እኛም ነጋዴዎች መሆን ይገባናል። ከእናት ከአባቶቻችን ጋር የተለየ ግንኙነት እንደምናደርግ ተስፋ እናደርጋለን። ዝግጁ ናችሁ ወንድሞች? አፍጥጣችሁ ብቻ ነው ያያችሁ። ኢንሻአላህ ዛሬ ዘጂ አሁን እንደወጣው እንደም የመጀመሪያ እም ዘይራቱ እም አሰላሙ አለይኩም ነው ስቴ ጁማ ዚያራ ሚዘይርስቲ ሰው ሰጅል ነው እንዴ? ላኢላህ ኢላህ አሁን ዘይራታለ እናቴን ብላውጣው ጅን ነይት ሸጣንን አቃጥሎ ከዚህ የበለጠ ምን አለ ተሰባስበን አታወርዱት እንዳታወርዱት አላህ አላጁን ስለሚያየው ነው ሁላችንም ዝግጁ እንሻአላ በደንብ አድርገን ዘይራችኋለን በባዶ እንዳዘየሩ የሆነ ሀዲያ አይዘኑ እንላ መዘየር ያለብኝ ሰው ለሚስቱ ስንት ነገር ይገዛል አይደል ሀቢብቲ አይኔ ሆዴ ምኔ ይላል አረእናትን አቆላምጠ ጥራት ሁሌም የማትለወጥ ሚስት እኮ መቼም ተተርቶላታል እንደ እናቴ እንጂ እንደ ሚስቴ አታውለኝ ይባላል አይደል ከማን ጋር ዋለብኝ? ነው የምትለው። ምክንያቱም የሴት ልጅ ድምፅ በሰማሽ ቁጥር መንገድ ላይ በሞባይል ልቧ ነው የሚመታው። ሚስትህ ማናት? ደግሞ ትባላለህ። አንተ ራስህ አታውቃትም የሄደችው አጠገብ። እናት ግን ሱብሃንአላህ፣ ለየት የሚያደርጋት ባህሪው ምንድነው? ልጄ እንዴት ዋለልኝ ነው ከማን ጋር ዋለህ አይደለም እሷ እንዴት ዋለልኝ ነው፣ አባት እንዴት ዋለልኝ ነው የሚለው። ይሄ ሁሉ ህብረተሰቡ እንግዲህ ሽማግሌን ባንሆንም በአብዛኞቻችን የትዳር ባለቤቶችንን ዛሬ የዘራ ነው ነገ በመልካም እንድናገኘው ዛሬ ሁላችንም መለወጥ አለብን። የትም ቦታ የምንሰማቸው ተረት ተረት ማቆም አለብን። ትውልዱ ተበላሸ፣ ትውልዱ ተበላሸ፣ ወላይ መፍትሄ አይደለም። ኢንሻአላህ እናስተካክለዋለን። ቢዝኒላ ቤታችን ወሐደራ መጀመር፣ አብረን መብላት። አንድ ክፍል ጎረምሳ፣ እዛ ክፍል ህፃናቶች አታርጉ። በአንድ ትሪ ገልብጣችሁ አብራችሁ ከልጆቻችሁ ብሉ። ቤተሰቦቻችን ያበላሸነው እኛ ነን። የሴቶች ክፍል የወንዶች ክፍል ተብሎ በሰራተኛ ምግብ ይመጣለታል። ክፍል ድረስ አባቱ ይግባ አያቅም፣ እናቱ ትግባ አያቅም፣ ማን ይዋል ማን አይዋል አያቅም። ከዚህ የበለጠ አሳፋሪ አለ? ሲተኙ ይተኙ፣ ሲበላ ግን አንድ ትሪ ጠርታችሁ እንዴት ዋላችሁ ጀምዓ፣ እንዴት ነው፣ ምን አዲስ ነገር አለ መባባል አለበት። የቤተሰብ ፍቅር ከሚያመጣው አንዱ በአንድ ማዕድ ላይ ተሰባስበ ስንበላ ወላሂ ረሕመት ነው የሚመጣው። ብዙ አዳዲስ ነገሮች እናያለን። ወጣ ያለ ልጅም እናውቃለን፣ የተበላሸ ልጅም እናውቃለን። ማን ጠንካራ እሱና ላይ ጠንካራ የሆነው ልጅም ሁሉን እንድንለይ ያደርገናል። ግን ከቤቶቻችን አሰራርም ችግር ማስተካከል አለብን። አስር ክፍል ከመስራታችን በፊት እንዴት ነው ማስተኛቸው ብለን መጠንቀቅ ያስፈልጋል። ብዙ ወጣቶች ለራሳቸው ክፍል ያደርጉና ከሞባይላቸው ጋር ኒካ ያስራሉ። የሀራም ኒካ ከሞባይላቸው ጋር ያስራሉ። አለምን ያዩበታል? በሁለት መቶ ብር በመቶ ብር ካርድ አለምን ያዩበታል። በደንብ መቆጣጠር አለብን። ቁጥጥር ሲባል በዱላ መማታት አይደለም። ይሄ አይጠቅምም። ትደርስበታለህ፣ ትደርስበታለች። ይሄ ከሆነ ይመጣባቸዋል። ይሄ ከሆነ ሆናል ካልን ከተነጋገረን፣ የማይፈታ ነገር የለም። በዱላ አይደለም የሚፈታው። ስለዚህ ቤተሰቦቻችን ጋር እኛን ቤቱን የሠራነው እኛን ያበላሸነው ቢዝኒ ላኛው እምናስተካክለው እኛንና ሁላችንም አላህ ተስተካክሎልን በእኛ በተሰባሰብነው ወንድሞቹ ሁሉ ከጀርባችን የጀሃነም ልጅ የማይፈጠርበት ቤት አላህ ያርግል። ሰብስክራይብ በማድረግ ቤተሰብ ይሁኑ።